ከዛ ባለፈ ነገር በህይወት ውስጥ አይደለም እንደዚህ ጀማሪ የሆኑ ህጻናቶች ቀርቶ በእኛ ህይወትም ብዙ ነገሮች ይከሰታሉ። ልጅ አፍርተምን ብለን በጭቅጭቅ መሀል ደግሞ ሞሽናል የሆኑ ነገሮች ሊነጋገር ይችላል። ሴትን የሚያደማ እሷ እንደበት ከወንዶች ይወጣል። ጋባር ጋራ ወንዶችን ወንዶች ብዙ ጊዜ ከአንድ በታችን የሚተፋውን ነገር ኮንትሮል ላናደርግ እንችላለን። ይህ ሁሉ ወንዶች ባህሪ ሊሆን ይችላል። ሴቶች ደግሞ ትንሽ ነገር ልባቸውን ሊሰብር ይችላል፣ ተስፋቸውን ሊቆርጥ ይችላል። ከዚ አንጻር ውሳኔያችን ሌላ ሰው የሚጎዳ መስሎን በራሳችን ላይ የምነስሉ ነገር ሌላ ሰውን ሶስተኛ ሰው የምናጠቃ መስሎን የማይሆን ነገሮች ሊከሰቱ ይችላሉ እና እዚህ የምትሉት እንዳለ ቀደዳ ነው። አትቀደዱ። እስፔሻሊ ይሄ የእናንተ ቀደዳ የሚጎዳው አንዷለምን እና የሪጅቷ ቤት ሰዎች ነው። የእናንተን ቀደዳ እየሰማ ሰው እራሱንም ሊያጠፋ ይችላል፣ ሌላ ሰውም ከፎቅ ሊዘልላቸው ይችላል የምትፈልጉት ይ በቃ ይሄ ውጭ ሀገር ያለ ሰው እንዳለ ዲያስፖራ የተባለ ድብድ ነው። በቃ እዚች ሀገር ላይ የሆነ ነገር ሲከሰት ያን ነገር እሳት ማንደድ እንጂ ያንን ነገር እስኪጣራ ጠብቆ ምናምን የት አባታችሁ ታውቃላችሁ? ሩቅ አገር ቁጭ ብላችሁ እስር ቤት እጅ ከእሱ ጋር ሁለት ሰዓት የተቀመጡት ሌላ ሌላ ነገር ስለሱ ስራ እያወራ ነዋል። ምንም ችግር እንደሌለበት ከእሷ ጋር ምንም ችግር እንደሌለበት ጥሩ ገንዘብ ሜክ እንደሚያደርግ ገንዘቡ ራሷ እሷ መኔጅ እንደምታደርግ እሱን ራሱ ላ ለሾው ሲቀርብ ሜካፕ ሆነ ምናምን የምትረዳው ብዙ ነገሩን ታፈናጅለት እሷ እንደሆነች ነው የነገረኝ። ሙሉ ቀን ምንም በጣም እንደሚወዳት ያለቅሳል። በመሀል ያለቅሳል፣ በመሀል ይናገራል። ስለመታሰሩ መታሰሩ ጉዳይ አለለም ባይዘልቱ ምንም ነገር ማለት ነው። እሷን ማጣት ነው በጣም በጣም አይምሮን እየረበሸው ከስቷል። በጣም ምን ደንግጧል ሁሌ የሆነ ሰው የሆነ ሰው ወረወረ ከፎቅ ላይ ሳይሆን፣ የሆነ ሰው የሆነ ነገር አናዶት፣ የሆነ ነገር ሊፈጥር ይችላል። እሱም ያለ ተናዳለች። እየተጨቃጨቅን ነበረ። መጀመሪያ የተጫወትን ነው። የሆነ ነገር ስጭለጭል ሲጀመር ይሄ ነገር ስይል ወይ ከዚህ ቤት ልውጣ፣ እስኪ ይበረዴ ነገር ብዬ ለውጣ ስል ነው ወዲያው በሰከት ውስጥ የሆነ ላርጎ የሚባል ነገር ልጠጣ ስትል ቀሟት። ዞር ስል ላጠበላ፣ በዛኛው በኩል በሆነ በኩል ቤታቸውን አላውቅም፣ በሆነ መስኮት ነው ምናምን ዘላ ወጣ። እንደዘለለችና ጩኸት እንደሰማ ከዛ ሁሉ ነገር እንደተከናወነ ሰው ስለዚህ ከባለቤቱ በላይ ያወቀ ቡዳ ነው እናንተ የዱዳ ቡዳ ሰብ አዲስ መረጃ ነው። ይሄን ቪዲዮ ላይክ፣ ሼር ሰብስክራይብ አድርጋችሁ እስከ መጨረሻ አዳምጡት። እኔ የመጨረሻ ላይ ይገባለሁ። አዳምጦት በደንብ ይጠቅማችኋል። ስለ ቀነኔ አዳዲስ መረጃ ወጥተዋል። ጠየቃቸውን ለቢቢሲም ተናግረው ነበርም። እልፈቷ አነጋጋሪ የሆነው ሞዴል ቀነኒ አዱኛ የቅርብ ጓደኛና ፎቶዎቿንና ቪዲዮቿን እንደሚሰራ በራሷን ደበት መመስከር የቻለው የፎቶ ባለሙያና የፕሮዳክሽን ባለቤት ከወጣቷ እልፈት ቀናት በኋላ ያሰራጨው ተንቀሳቃሽ ምስል የበዙ ጉዳዮችንም በማስነሳት ላይ ነው። ከቀነኒ እልፈት በፊት በነበሩት የመጨረሻ ጊዜያት ላይ የተቀረጸ ነው በሚል በተለያዩ ሰዎች በመገለጽ ላይ በሚገኘው ተንቀሳቃሽ ምስል ላይ ወጣቷ ሙሉ ለሙሉ ጥቁር የሆነ ልብስ ለብሳ መታየቷ ጥያቄዎችን እያስነሳ ነው። ሀገራችን ጥቁር ልብስ ለሀዘን ወቅት የሚለበስ መሆኑን መነሻ በማድረግ አስቀድማ ያሰበችው ነገር ይኖር ነበር ወይ እያስባለም ነው። እነዚህ አስተያየት ሰጪዎች የጥርጣሪያችን መነሻ ይሄ ብቻ አይደለም ሲሉም ነው ሀሳባቸውን የሚያጠናክርላቸውን ሌላ ጉዳይ የሚያነሱትም። እሱም በወጣቷ ሞዴል የመጨረሻ ቪዲዮ ላይ በእጇ የስንብት ምልክት አሳይታለች ማለታቸውንም ነው። ሚዲያችን መታዘብ የቻለችውም እነዚህ ሁለት ጉዳዮችን መነሻ በማድረግ ነው። ክስተቱ የድንገት ግጥጥሞሽ ወይንስ የታሰበበት የሚል ጥያቄን በጉልህ መልኩ አስነስቷል። ወደ ቤተሰቦቻችንም ቪዲዮውን ተመልክታቸው ሁ በድንገት ወይንስ ታስቦበት የሚለው ላይ ሀሳባቸውን አቀሩን። እነሆ ቪዲዮውን። ያለን ወደ ዝርዝር መረጃችን አለፍ። ቀነኔ በየጊዜ በአንዷለም ጎሳ ይደርስባት የነበረውን ድብደባ በተያዘ ምስል ፍንትው አድርጎ ካወጣው መረጃ ከቅርብ ሰዎች እየወጡ ያሉ መረጃዎችም በዚህ በቀነኔ ጉዳይ የብዙዎችን ልብ የነካው የቀነኔ አሟሟትም ይፋ ተደርጓል። ትጠቃ የነበረችው ቀነኔ ይህ ትዕግስቷ ወደ ሞት እንደወሰዳትና አሁን ላይም ለቀነኔ ድምፅ ለመሆን የሚሰማን አካል ሊኖር ይገባል ያሉትም በቀነኒ አሟሟት ዙሪያና በሴቶች ላይ የሚደርሰውን ጥቃት በሴቶች ላይና ህጻናት ላይ የሚሰሩ አካላት የገለጹት ሁሉም መረጃዎች እየወጡ ተደባብሶ እንዲቀር የተፈለገው የቀነኔ የሞቱ አመንሴን የተመለከቱ አንዳንዶችም ከትዳር መፍረስ በላይ ፈጣሪ አንችን ይፈልግሻል። ስለዚህ በእንደዚህ መልኩ በትዳር አጋሮቻችሁ ጥቃት እየደረሰባችሁ ያላችሁ ሴቶችም ልትነቁን ይገባል ሲሉ ምክራቸውን ለግሰዋል። ውስብስብ የሆነው የቀነኔ አሟሟትን ተከትሎ አባት የልጃቸውን ጥንካሬ ታውቋቸው አንዱዓለምን መጠይቀው አለኝ አገናኙ ቢሉም የሚያውቋት ልጃቸው እንዳሉትም እራሷን እንዳላጠፋችና አንዳንዴም ማንነታቸውን ካልታወቁ ነገር ግን የሁለቱ የቅርብ ሰዎች ለሶሻል ሚዲያዎች የሚያደርሱት መረጃ እውነትም ቀነኔ እራሷን አላጠፋችም፣ ነገር ግን እራሷን እንዳጠፋች የማስመሰል ሴራ ስለመኖሩ አብዛኛውንም የሚስማማ እንደ ስሙ አንድ ሰው ከሞተ በኋላ ሊደረግ የሚገባው የፍሮንሲክ ምርመራ ቀነኔ ሞተች የተባለበት የመኖሪያ ቤቷ ውስጥም እንኳን እንዳልተደረገና የቀነኔና የባለቤቷ መኖሪያ ቤት ውስጥም የረከቦት ምንጣፍ ውስጥ ደም ስለመገኘቱም የተገለጸው ከቀነኔ ሞት በላይ ዘፋኙ መታሰር ዋጋ ይሰጡታል ያሉትም ይህ የዘር ጉዳይ አይደለም። ፍትህ ለቀነኔ ሲሉም ቁጭታቸውንና ና ፍትህን ከምሻት ጉጉት የፖሊስ ምርመራ ውጤት ህዝብ በጉጉትና በት መንግስት እየጠበቀም ያለ ታዲያ የቀነኔ አሟሟት እንዲህ በውስብስብ ሁኔታ እንዳለ ነው። ለቀነኔ ፍትህ እያሉ ስጋታቸውንም እያሳርፈ ያሉ ታዲያ አንዳንዶችም ከሙያ አንጻር በዚህ ጉዳይ ሰፋ ያሉ ማብራሪያዎችንም ሰጥተዋል። እሱንም አካተናል፣ ተከታተሉ። የአስክሬን ምርመራ ውጤቱንማ ሸፋፍ ነውታ ያ ካሉ እንደ ደም በደም ሆና እሷ ህይወቷ ካለፈ በኋላ ሆስፒታል እንደወሰዷት እኮ ይታወቃል። በምንጣፍ ጠቅልለው እንደወረወሯት ይታወቃል። ምንጣፉን ደብቀው እንትን ውስጥ ሲከቱት ይታወቃል። ቆሻሻ ገንዳ ውስጥ ይታወቃል። ሁሉ ነገር ለሌሎቹ ምስጢር የማይናገረው ምስጢር ጠባቂዎች አርገ ምስጢርን እንዴት ሆኖ መናገር እንደሚችሉ አያውቁም ነበር እህትየውና ሰራተኛዋ ናቸው። እሱ ቀጥቅጧት ቀጥቅጧት ቀጥቅጧት ደማስክሮት ፌም ትበልቷ ማ አንዷለም ቅጥቅጥ አርጓት። በቃ ቅጥቅጥ ቅጥቅጥ አርጓት፣ ደማስክሮ ትወልጠዋል። ሰራተኛዋና እህቱ ናት። ጮኸው አንስተው ወደ ውጭ ያውጧል። ከዛ በኋላ ተመልሰው ገብተው አንስተው እሱን አንድ ላይ ጠቅልለው ውጭ የካሏት ከዛ በምንጣፉ ምንጣፉን ደግሞ አውጥቶ ቀለውት ነበር። ኤክሱ የነገረችኝ፣ ከልብ እናመሰግናለን። እንግዲህ በሳውዲ አረቢያ ሰራተኛውን ከዛፍ ጋር ያሰረው አሰሪ ድርጊቱ በጣም ቁጣ እንቀሰቀሰ ይላል። በሳውዲ አረቢያ ሪያድ በቤት ሰራተኝነት ፈጥራ ስትሰራ የነበረች ወጣት ውድ ዋጋ ያለውን የቤት መገልገያ ቁሳቁስ ፀሐይ ላይ አስቀምጠሻል በሚል ምክንያት አሰሪዎቿ ከዛፍ ጋር በገመድ ማሰራቸውን መሰማቱን ተከትሎ በበርካቶች ዘንድ ቁጣ መቀስቀሱን ተሰማይላል። የሀያ ስድስት አመቷ የቤት ሰራተኛ ከምትሰራበት በአንድ የሪያድ ባለጸጋ ቤተሰብ ውስጥ የቤት ውስጥ መጠቀሚያ እቃ በፀሐይ እንዲጎዳ አድርገሻል በሚል እንግዲህ ፀሐይ እንዲጎዳ አድርገሻል በሚል ምክንያት ነው። ቅጣት እንዲተላለፍባት ይወስናሉ። ቤተሰቦቹ ቤተሰቦቹ ማለት ነው፣ ሪያድ የሚገኙ አረቦች። ከዚያም የፀሐዩን ግለት እንድትቀምሰው በሚል ሪያድ ውስጥ የሚገኘው የተንጣለለ መኖሪያ ግቢያቸው ውስጥ ከዛፍ ጋር በገመድ ጠፍረው ያስሯታል ማለት ነው። እንደ ዘገባው ከሆነ በቤቱ ውስጥ ተቀጥረው የሚሰሩ ሌሎች ሰራተኞች የእለት ስራቸውን በማከናወን ላይ ባሉበት ወቅት ባልደረባቸው ግቢ ውስጥ ካለ ዛፍ ጋር በገመድ ታስራ ቢመለከቷትም ሊረዷት ግን አልቻሉም። በመጨረሻም ሌላዋ የቤት ሰራተኛ ድርጊቱን በፎቶግራፍ በመቅረጽ በተለያዩ ማህበራዊ ሚዲያዎች ላይ በማጋራት ተጎጂዋ እርዳታ እንድታገኝ አድርጋለች። ከዛፍ ጋር የታሰረችውም ወጣት ምስል የሚያሳየው አስደንጋጭ ፎቶግራፍ በኢንተርኔት ከተሰራጨ በኋላ በርካቶች ይቀባበሉታል። በመጨረሻም ይህንን የሰማው የውጭ ጉዳይ ዲፓርትመንት የፊሊፒን የውጭ ጉዳይ ዲፓርትመንት ባወጣው መግለጫ ድርጊቱን መፈጸሙን እንዳረጋገጠና በሩኤል ወደ ሀገር እንድትመለስ ጥረት እያደረገ መሆኑን ይገልጻል። ጥረቱም እንግዲህ ወደ ኋላ አላለም፣ ተሳክቶ ይች ወጣት ወደ ሀገሯ እንድትመለስ ያደርጋል። የሀያ ስድስት ዓመቷ ወጣት በፊሊፒንስ ዋና ከተማ ማኒላ እንደደረሰች በማህበራዊ ሚዲያ ፎቶግራፏን በመለጠፍ እገዛ እንድታገኝ የተባበሯትን ሁሉ በማመስገን ዘገባውን አካታለች። ለረዳችሁኝ ሁሉ በጣም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች፣ እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። እዚህ ጋር መግቢያ ላይ የምታዩት እህታችን እንግዲህ የተለያዩ መረጃዎች አሉ፣ እስከ መጨረሻ አዳምጡት። እቺ መግቢያ ላይ ያለችው እንግዲህ የምታዩት እህታችን በፎቶ ማለት ነው የፊሊፒኒ ሰራተኛ ናት። በሳውዲ አረቢያ ላይ እንግዲህ አሰሪዎቿ የፈጸሙባትን ግፍ ተመልከቱ ማለት ነው። በጣም ያሳዝናል። እች ልጅ ማለት ነው በሳውዲ አረቢያ በሪያድ ትሰራለች። በምሰራበት ሰዓት ውድ የተገዛውን እቃ ፀሐይ ላይ አደረግሽው፣ ፀሐይ አስመታሹው ብለው እንደዛ በማለት ከዛን ቤት ውስጥ ይመካከሩና ምን ቅጣት እንቅጣት ይላሉ። ሌላም ሰራተኞች አሉ። ከዛን ምንድ ነው ቅጣቷ ፀሐዩን እስኪ ትቅመሰው። እሷንም እቃ ነው እንግዲህ ፀሐይ ላይ የተቀመጠው እሷንም እስኪ ፀሐዩ ምን አክል ያቃጥላታል? እና እስኪ ጥቅመ ሰው ይሉና፣ እሷንም ፀሐይ ላይ ያወጧታል ማለት ነው። በጣም ነው የሚያሳዝነው። እንግዲህ እንደምታዩት ከዛፍ ጋር እስር አድርገዋታል እሷን ማለት ነው። ከዛፍ ጋር አስረው አንድ ቀን ሙሉ አዋሏት ማለት ነው። እንግዲህ ፀሐዩን አስቡት፣ እሳት በሉት። በጣም በሚያሳዝን ሁኔታ የሁሉንም ልብ የሰበረና ያናደደ ዛሬ የወጣ መረጃ ነው። ከዛም የፊሊፒን ሰራተኞች ውስጥ ያሉት ምንም ሊረዷት አልቻሉም። የተለያዩ ሰራተኞች አሉ እዛ ቤት ውስጥ በጣም ሀብታም ግቢ ነው። እንግዲህ ይሄ ግቢያቸው ነው። በጣም ሀብታሞች ባለጸጋዎች ናቸው ማለት ነው ከሚባለው በላይ። እንግዲህ ይህን አክል ፍጻሜ ፈጽመውባታል። በደል ማለት ነው። ግን የተደረገው ነገር ደስ የሚለው አንዷ ሰራተኛ መቻል ስለ አቃታት ብቻ በሶሻል ሚዲያ ላይ ቪዲዮ ትቀርጽና ታጋራለች ፎቶዋን አንስታ ታጋራለች ማለት ነው። ቶሎ በሉ ድረሱላት ፊሊፒን ናት እንደዚህ ከፀሐይ ጋር ታስራ ነው ያለችው ብላ ትናገራለች። ከዛ አሁን ያችኛይቱም ደግሞ እየተቀጠቀጠች ነው ይሄንን ፎቶ ያጋራችው ልጅም ድረሱልኝ ስትል አሁንም ድጋሚ ተናግራለች ማለት ነው። ከዛም ቶሎ ብለው ደስ የሚለው የእኛን እምባሲ ና የእነዚህን እምባሲ ተመልከቱ። የፊሊፒኖች ወዲያውኑ አየር ባየር ፎቶን ተቀባብለውት በሶሻል ሚዲያ አሁን ወደ ሀገሯ እንድትገባ ተደርጓል። በአንድ ጊዜ ኤምባሲ ማለት ነው ከሰውየው ላይ ተወስዳ ወደ ሀገሯ እንድትገባ ተደርጓል ማለት ነው። ይህን ያደረገው እንግዲህ ሳውዲ ነው። በጣም ነው የሚያሳዝነው። ሁሉንም የሚያስቆጣ ነው አይደለም። የእነሱን ዜጋዎች ሁሉ አስቆጥቷል ማለት ነው። ሚዲያ ላይ እንዴት እንደዚህ ያደርጋል በማለት በጣም ሁሉም እንግዲህ እና በዛ ላይ ደሞዝ እንደሚቆርጥባቸው ተናግራለች። እቺ ልጅ ሀገር ቤት ከገባች በኋላ ሁሌ ነው ደሞዛችንን ይቆር ይቆርጣል እኔን ብቻ አይደለም። እኔን ግን ሁሌም ይደበድበኛል፣ ሁሌም ያሰቃየኛል የሁሉም ግን ደሞዛቸው ይቆረጣል። ከላዩ ላይ እንደፈለገ ይደረጋቸዋል። ትልቅ ሰውና በእድሜ እየገፋ ነው ሰውየው። በጣም ግፈኛ ሰራተኛን የሚደበድብ የሚቀጠቅጥ፣ ደሞዝ የሚቆርጥ ነው እና ለእኔ ስወጥቻለሁ፣ ለእኔ ደርሰውልኝ በጣም አመሰግናለሁ። ወደ አገሬ ገብቻለሁ። እዛ ላሉት ግን ድረሱላቸው። የእነሱ ነገር ያሳስበኛል ስትል ተናግራለች ማለት ነው። በጣም ነው የሚያሳዝነው። ተመልከቱ። ከዛፍ ጋ ጥፍር አድርጎ ሆዷም እጇም ወደ ኋላ ታስራ ተገትራለች። ባዶ እግሯን ነው። መሬቱ ያቃጥላል። አስቡት አቤት ጭካኔ! መድኒ ለምየነት እና በጣም ማደንቃቸው የፊሊፒኒ እንግዲህ ዜጎች፣ ኤምባሲዎች መናከል ለዜጋቸው እንደሚንገበገቡ የኛ ኢትዮጵያዊ ዜጋ ግን እቺ እህታችን ከሞተች ከሶስት ወርና ከአራት ወር በኋላ ላይ ነው አስክሬኗ እንኳን ማለት ነው ወደ ሀገር፣ ዛሬ ማታ የሚገባው ማለት ነው። እዚህ መግቢያ ላይ ትላንት ማታ ሰርቼላችሁ ነበረ። እስኪ መግቢያ ላይ ይዋት ማለት ነው እና በጣም ያሳዝናል። ውነቴን ነው ምል የኛ የኢትዮጵያን ግን እምባሲ ባይኖረን ይሻላል። እኛ ኮ ውነቴን ነው ምላችሁ ምንም አያደርጉልንም የእኛ እምባሲዎች። ለዛም ነው እየጠፉ እች ልጅ አሁን ስላልተመቻት ቀይሩኝ ብላ ለመዳሟ ደውላ ቀይሩኝ፣ ለቢሮ ደውላ ቀይሩኝ ስትል አልቀይርም ብለው እምቢ አሏት። እዚህ ጋር ይኸው ቤተሰቦቿ የሚያለቅሱት አስክሬኗ ደግሞ ወደ ኢትዮጵያ የገባው ልጅ ማለት ነው በጣም የምታሳዝን ገና ትንሽ ልጅ ማለት ነው። እነሱ ግን ፀሐይ እንኳን አያቸው እንኳን ሕይወቷ ይቅርና ለምን ታሰረች ብለው በአስቸኳይ ወደ ሀገሯ እንድትገባ ተደርጎ ተደርሶላታል። የእኛ ግን ሕይወቷ አልፎ አስክሬኗን እንኳን የሚቀበል ጠፍቶ ልጆች ፎቶዋን በት ነው ነው። መጀመሪያ ላይ ግን እች ልጅ ቢሮ ሂዳለች አሉ። በኋላ ከተገኘች በኋላ አሁን የሚወጣው መረጃ ምንድነው? ቢሮ ሂዳ ስራ አልተመቸኝም ከመጣች ሶስት ወራ ነው ሳውዲ አረቢያ በሶስት ወሯ ነው። ህይወቱ አይጠፋ ማለት ነው። ከመዳን ቤት ስጠፋ ስራ አልተመቸኝም ጥሩ ሰዎች ቤት አይደለም የገባሁት ና ቀይሩልኝ ስትል አርፈች ስሪ ብለው ቢሮዎቹ አባረዋታል። አያቸኋለ የእኛን በጣም እኮ ነው የምናሳዝነው። ለዛሬ ለእነዚህ ቤተሰቦች ማልቀስ፣ ለዚች ልጅ ህይወት መጥፋት የኢትዮጵያ ኤምባሲ የሚሰሩ ቢሮ ተቀምጣችሁ ማለት ነው እናንተ ናችሁ። እውነቴን ነው የምለው፣ ለምንድን ነው እንደዚህ የምታደርጉት? ምን ትሰራላችሁ? ካልደረሳችሁ ለዜጋችሁ ካልቆማችሁ፣ የትም ቦታ ዱባይ ብትሉ፣ የት ብትሉ በየአረብ ሀገር ያሉ እህቶቻችን የሆነ በደል ሲደርስባቸው ሲደውሉ እንኳን በስርዓት አያናግሯቸው። የሆነ ችግር ሲደርስባቸው በስርዓት ከዚህም ለማምለጥ ደግሞ ስቃዩ ሲበረታባቸው እንጥፋ ብለው እንደዚህ ሲወጡ መኪና ይበላቸዋል፣ ያልሆኑ ሰዎች ይደፍሯቸዋል። ብዙ ብዙ ነገሮች ጥቃት ይደርሳል። ለብዙ መከራ እንትን ይላሉ ማለት ነው። እኛ ለምንድን ነው አንከበረው? ኢትዮጵያ ሀገራችን አንከበር በስደት አንከበር። ምንድን ነው ግን? እውነቴን እኮ ነው ምላችሁ። እስኪ እንደ ሰው ካሰባችሁት እች ልጅ ቢሮዋ ተቀብላ ብትቀይራት ኑሮ ህይወቱ አይጠፋም ነበረ። አልተመቸኝም ቀይሪኝ ሲባል ዝም ብለሽ ስሪ አርፈሽ ስሪ ብሎ ምሳደብ አይደለም ፌስት አልተሸከመሽ ነው የመጣሹ ምናምን እያሉ ቅስም እየሰበሩ ሰውን እያሸማቀቁ እንዲሰሩ ማድረግ አይደለም ቢሮዎች ለስራ ተመድባችኋል። ደሞዝ ይከፈላችኋል፣ መንግስት ይከፍላችኋል። የዜግነት ግዴታችሁን መወጣት አለባችሁ። እስኪ ከፊሊፒኖች ተማሩ።